የራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሁሉ እግዚአብሔር ሰዎች የዚህ መርሐ ግብር ተካታዮች በእግዚአብሔር ስም እንደምን ሰነበታችሁ? አሜን በምሕረቱ በቸርነቱ ነው የጠበቀን ያገናኘን አምላካችን ስሙ የተመሰገነ ይሁን። ለአንድ አስራ አምስት ቀናት በአገልግሎት ምክንያት የአባቶችህን ዕወቅ መርሐ ግብራችን አልቀጠለም ነበረ። ለጌታ አልበቃም። እንግዲህ ይህንን ይቅርታ እንጠይቃለን። ያው የአገልግሎት መደራረብ ነው ይህን የፈጠረው። ቅድሚያ የሚሰጠውን ቅድሚያ መስጠት ስለሚገባ ዛሬ ከቆምንበት ነው የምንቀጥለው። እንደተለመደው ዛሬ አንድ ኢትዮጵያዊ ሊቅ መርጠን የአንድ ኢትዮጵያዊ ሊቅ ህይወት ከራሳችን ጋር እያነጻጸን ለማየት እንሞክራለን። እዚ አምላካችን የአባቶቻችን በረከት በኛ ላይ ያሳድርብን። ዛሬ የምናያቸው ታላቁ ሊቅ መላከ አርያም ይትባረክ መርሻ ናቸው። እኒህ ሊቅ በጣም የታወቁ ቤተክርስቲያንን እድሜ ዘመናቸውን በማገልገል ሀምሳ ሶስት ዓመታትን በማስተማር ያገለገሉ ታላቅ ሊቅ ናቸው። መላከ አርያም ይትባረክ መርሻ እንግዲህ እኒ ሊቅ የተወለዱት በ መንዝ ዶባ ጊዮርጊስ የሚባል ቦታ ላይ አባታቸው ካህን ናቸው። ቀሲስ መርሻ ደስታ ይባላሉ። እናታቸው ደግሞ ሙላቷ ጀማነህ ከሚባሉ ወላጆች በ196 ዓመተ ምሕረት ነው የተወለዱት። ከተወለዱ በኋላ እድሜያቸው ለትምህርት ሲደርስ በዚያው በጌራ ምድር አካባቢ ከአንድ ምሁር ገብተው ይህን ዘወትር ጸሎቶቹን ዳሴ ማርያም ዳዊት ተምረው ከዚያ በኋላ ወደ ወሎ ክፍለ ሀገር ደብረ ማኅቶት ኤልሻማ መድኃኔ ዓለም በአሁኑ ሰዓት የቤተ ማርያም ማስመስከሪያ የሆነው ኤልሻማ መድኃኔ ዓለም በመሄድ በዚያ ካሉ አንድ ሊቅ የጾመ ድጓ ምዕራፍ በሚገባ ተምረው በዚያው ወደ ሰላሌ አውራጃ ሂደው ፍቼ ከተማ ላይ ዝማሬ መዋሲት በሚገባ ከሚያስተምሩት ከታላቁ ሊቅ ከመርጌታ ሕሩይ ዝማሬ መዋሲትን አጥንተዋል። እንግዲህ በልጅነታቸው ነው እናታቸው በሞት እንደተለዩቸው ታሪካቸው የሚገልጸው። ደቀ መዛሙርት እንዲህ ያለ ነገር ሲገጥማቸው፣ በተለይ ወደ ትውልድ ሀገራቸው የመመለስ ተስፋቸው በጣም አናሳይ ይሆናል። እንግዲህ ከሀገራቸው ተነስተው ወደ ወሎ፣ ከወሎ ተነስተው ወደ ቤተሰብ መለስ ሳይሉ በዚያ ወደ ሰላሌ ተሻግረው በፍቼ ካሉት ሊቅ የዝማሬ መዋሲትን ተምረው ከዘለቁ በኋላ እንደገና ወደ ደቡብ ጎንደር መጥተው ዙር አባ ጽርሃ ማርያም ገዳም በአሁኑ ሰዓት የዝማሬ መዋሲት ማስመስከሪያ ወደሆነው ገዳም መጥተዋል። እንዲሁ ከሰላሌ ዙር አባ መጡ ማለት ዛሬ ሆኖ ለሚሰማው ሰው በጣም ቀላል ነው። የአንድ ቀን ወይ የሁለት ቀን መንገድ ይመስለዋል። ምክንያቱም አይምሯችን ቶሎ የሚያስበው በአውሮፕላን በመኪና መምጣት ስለሆነ። ያኔ ግን ከፍቼ ሰላሌ ደቡብ ጎንደር መምጣት ማለት ከአስራ አምስት ቀን በላይ የሚፈጅ የእግር መንገድ ነው። ስንት በረሃ በውስጡ እንዳለ፣ በሸዋ ጀምሮ ያለው በረሃ፣ የጎጃም ወይም የጎንደር በረሃ፣ ስንት ተጉዘው ነው፣ መከራ ነው። በሌሎቹም ሊቃውን ስናየው እንደነበረው እንግዲህ ተንከራተው ነው። ከሰላሌ ዙሪያ በአጽራራ መድረስ በጣም ከባድ ነው። ስን ክብር የለበት በየቦታው ስ ጋር እየጠሩ ስለመቤታችን እያሉ በየአጥቢያው እያደሩ ተንከራተው ዙር አባ መጡ። ከዚያ ቦታ ላይ መርጌታ ታደገ ከሚባሉ ታላቅ ሊቅ ድጓውን ተምረው ዘለቁ። እዚያው ሰላይ ላይ የተማሩትን ዝማሬ መዋሲት ትምህርት እንደገና ከልሰው በዘመኑ የዙር አባ ጽርሐ አርያም የዝማሬ መዋሲት ምስክር ከነበሩት ከመጋቢ ኮከብ ዝማሬ መዋሲቱን ከልሰው በመምህርነት ተመርቀዋል። ከዚያም በኋላ ረጅም ዘመን ይህን ዝማሬ መዋሲት አስተምረውታል። በጣም በጣዕመ ዜማ ድምፃቸው በጣም መልካም እንደነበረ በታሪክ ይነገራል። ድምፀ መልካም ናቸው። ለጸዋትወ ዜማ ትምህርትም ከፍተኛ ፍቅር ስላላቸው የድጓውን የዝማሬ መዋሲቱን ከዘለቁ በኋላ ደግሞ እንደገና ወደ ጎንደር አቋቋም ነው የገቡት። በዘመኑ ታዋቂ ከነበሩት ከመርጌታ ልዑለ ቃል የጎንደርን አቋቋም ከነይትበሃሉ ጠንቅቀው ተምረዋል። ከዚህ በኋላ እንግዲህ ድጓውን ዝማሬውን አቋቋሙን በሚገባ ካጠኑ በኋላ የዜማ ትምህርቶቻቸውን አንድ ወገን ካደረጉ በኋላ ወደ ቅኔው ነው የገቡት። ቅኔ ለመጀመሪያ ጊዜ ወደ ዋርላ ሄደው በዚያ ከነበሩት መምህር የአይቆም ከሚባሉ የቅኔ ምርምር፣ በተለይ የምርምር የሚባለውን መንገድ ከሚያስተምሩት ሊቅ በሚገባ ቅኔን ተምረዋል። ከዚያም በኋላ እንግዲህ የቅኔን ከቦታ ቦታ የተዘዋወሩ በጣም ከብዙ መምህራን ነው የተማሩት። ቅኔን ወደ ደሴ መድሃን ያለሚሄደው በዚያ ከነበሩት ከመምህር ጥበቡ እና ከአለቃ ቡሩኬ ቅኔን ከናገባቡ ተምረዋል። እንግዲህ በአሁኑ ሰዓት በብዙ ሰው እጅ የሚገኘው የቡሩኬ አገባብ የሚባለው እኒህ ደሴ መድሃንም ላይ ቅኔን ያስተምረው የነበሩት ሊቅ ናቸው። በዚያ ቦታ ከሁለቱ ሊቃውንት ቅኔን ከተማሩ በኋላ ወደ አማራ ሳይንት በመሄድ በዚያ ደግሞ ከታላቁ የቅኔ ሊቅ ከመርጌታ ከብካብ ቅኔን ከናገባው በሚገባ ተምረዋል። በዚህ በቃ ሳይል እንደገና ደግሞ ወደ ዋርላ ተመልሰው ያኔ በሰሜን ወሎ መቄት እንግዲህ ያኔ ሰሜን ጎንደር ሰሜን እና ደቡብ የሚለው አልነበረም። በወሎ ክፍለ ሀገር መቄት ወረዳ ላይ ወቄጣ ማርያም ላይ የታወቁት የቅኔ ሊቅ አለቃወቀ ዘወቄጣ በቅኔ ሊቅነታቸው መትረጌ ሳወቀ የሚባሉት ነበሩ እና ከሳቸው የጎዳናን ቅኔ በሚገባ ተምረው ከዚያ በኋላ ወደ ደቡብ ጎንደር ወደ ጎንደር አካባቢ መጥተው በዚያ ከሚታወቁት ከነ አለቃ ብዙነህ፣ ከነ መምህር እጹ፣ ከነ መምህር መንክር እና ከሁለተኛው አለቃ አወቀ ቅኔን እየተዘዋወሩ በሚገባ ስለተማሩ ከዚያ በኋላ ሊቁ መልአከ አርያም ይትባረክ መርሻ በዚህ መንገድ እየተዘዋወሩ ከታላላቁ ሊቃውንት ቅኔን ከናገባው ተማሩ። ከዚያ በኋላ መላከ ማርያም ይትባረክ ለሰዋሱ ለእርባ ቅምር ለሰረዝ ለብሂል ለልዩ ልዩ የቅኔ ጎዳና ዋና ባለቤት ተጠሪ እስከ መሆን ነው የደረሱት። የቅኔን ጓዝ በዚህ መንገድ እየተዘዋወሩ ከልዩ ልዩ መምህራን ካጠኑ በኋላ ቅኔውን በጎን እያስተማሩ፣ ዝማሪ ማሱን እያስተማሩ ወደ መጽሐፍ ስትርጓሜ ነው መቼም፣ የድሮው መምህራን በቃኝ አይሉ ከአንድ መምህር ተምረው በቃን አይሉም። አሁን ዛሬ ጊዜ አንድ ሰው ከአንድ መምህር የሆነች ነገር ካደረገ በቃ ዘራፊ አስነጋዴ ከሆነ በቃ መምህር ና የሌላ ቤት የተለየ አገባብ የተለየ ቅኔ መንገድ የተለየ እርባ ቅምር ይኖራል ብሎ አያስብም የአሁኑ ተማሪ። ያኔ ግን መምህራኑ አይቸኩሉም። ከአንዱ ቤት ከአንዱ ብስለትም የሚኖራቸው በዚህ የተነሳ ነው። ችኮላ የሚባል ነገር የለም። ከአንዱ ወደ አንዱ እየተዘዋወሩ እንደገና የተማሩትን እየደገሙ ቅኔ መምህር ከሆነ በኋላ እንግዲህ አሁን መልአከ አርያም ይትባረክ በእያንዳንዱ ቅኔ መምህር ምስክርነት እየተቀበሉ ነው። መምህር አስተምር ሲሏቸው ደግሞ እንደገና ከላ መሄደው እንዳዲስ ይጀምራሉ። ከዚያም ከታች ጀምረው እንደገና ሀ በለው ጉባኤ ቃና ጀምረው አስነጋሪ ዘራፊ ሁነው መምህር አድርጌለሁ እንደኔ አስተመተናገር በከንፈሬት ቀመጥ በወንበር ከተማሩ ደግሞ ሌላ ቦታ ሄደው እንደገና ያመስጠው መማር ማጣራት ይወዳሉ። የድሮ ነገር አለና ቅኔውን እንዲህ አድርገው ነው የተማሩ። ከዚያ በኋላ ነው ወደ መጽሐፍ ቤት ችኮላይ ላይ ያለም እንግዲህ የተነሱበትን አይተናል። ከዜማው ጀምሮ፣ ከዚያ ወደ ቅኔው፣ ከዚያ ወደ መጽሐፍ ቤት። በዚያ ዘመን በለሳ ጎንድ ተክለ ሃይማኖት፣ ታላቁ አባጽማ ማ የተባሉ በተለይ በወዳሴ ማርያምና በጣም የሚታወቁ ሊቅ ነበሩ። አባጽማ በብዛት በብዙ ሰው እጅ የሚገኘው የወዳሴ ማርያምነት የአባጽማ ነው ተብሎ ይነገራል እና ወደዛ ሄደው የወዳሴ ማርያም እና የቅዳሴ ማርያም የኪዳን ትምህርት ተጓት የሀዲሳት እና የፍታ ነገስት ትርጓሜ እንዲሁም የዳዊት ትርጓሜ በሚገባ አጠኑ። ቅኔውም በጎን እያስተማሩ ማለት ነው። ከዚያ በኋላ የመጻሕፍቱ ጣይም በጣም እየወደዱት እየወደዱት ስለሄዱ ጣና ውስጥ ገሊላ የሚባል ቦታ ላይ ወንበር ተክለው የሚያስተምሩ አንድ ሊቅ ሄደው የብሉያት መጻሕፍትን በሚገባ ተምረው ከዚያ በኋላ ያው ወደ ሦስት መቶ ተማሪ ያስከተለው ወደ አዲስ አበባ ተመለሱ። ወደ አዲስ አበባ ተመለሰው ተማሪዎቻቸውን ግቢ ገብረን ላይ ተቀምጠው እያስተማሩ በጎን በዚያ ዘመን እጅግ በጣም በብሉይ ትርጓሚያቸው ከመታወቁት ከብሉይ ተክሌ የመጽሐፈ ሄኖክን እና የመጽሐፈ ኩፋሌን ትርጓሜ አጥንተዋል። በዚያ ዘመን እንግዲህ የነበሩት የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ከሆነ ዘንድ በደብረ ጽዬ ገዳም ያስተምሩ ብለው ደብረ ጽዬ ከደብረ ወደ ደብረ ሊባኖስ ንሄድ መንገድ ላይ የምናገኘው ገዳም ነው። ትልልቅ ሊቃውንት የወጡበት ነው። ደብረጽጌ ደብረጽጌ ላይ እንዲያስተምሩ መደቧቸው። በደብረጽጌ ቅኔውን፣ ትርጓሜ መጻሕፍቱን፣ ዝማሬ መዋሥዕቱን ለአምስት ዓመታት ካስተማሩ በኋላ በዚያ ዘመን በደብረ ሊባኖስ ትልልቅ ከማናት ላይ እየሄዱ ደብረጽጌ ዙሪያ እንግዲህ የጎንደር አቋቋም ወደ ሸዋ የገባበት አዲስ ዘመን ስለነበረ በጣም እንስማው ይሄን ሊቅ ባሉ ነበር። ከትርጓሜው ከቅኔው ባለፈ እስኪ ይሄን ሊቅ እንስማው እሱ ይበለው እሱ ይቃኘው ወረውን ዝማሜውን እሱ ይበለው የሚባሉ በጣም ተወዳጅ ሊቅ ነበሩ። በዚያ አካባቢ ቅኔያቸውም እጅግ ይበል የሚባል በመጻሕፍቶቻቸው ተመዝግበው እናገኘዋለን በብዛት። እሳቸው ካረፉ በኋላ ደቀ መዛሙርቶቻቸው ተነሳስተው ይህንን የግዕዝ አገባብና የቅኔ መንገዶች ሊቁ መላከ አርያም ይትባረክ መርሻ እንዳስተማሩት የሚል በዘጠና አምስት ዓመተ ምሕረት አሳትመውላቸዋል። ህይወት ታሪካቸውን ሙሉ ግሱንና አገባቡን፣ ቅኔዎቻቸውን የሚገራረሙ ልዩ ልዩ መንገድ ያላቸው ቅኔዎች አሏቸው። ሊቁ መምህር አርያም ይትባረክ መርሻ በጣም የሚገርሙ ቅኔዎች አሏቸው። በሙያቸው እጅግ የተደነቁ ናቸው። እንዲያው ለምሳሌ ያህል አንዱን መወድስ እንየው ያል እንደሆነ ለዕለተ ምጽአት የተቀኙት ቅኔ ነው። አኮ መፍቱ ከመዝልፎሙ ወልደ ባህሪው ለአብ ለዕለተ ምጽአት ተአንግዶቱ

ምስለ ነፋሳት ገባይት ፍነዋነ ላይሉ ወታይቱ አለም ለተልእኮ ትወስ ቦታ አቱ ብለው ዕለተ ምጽአት ላይ ጻድቃንና ሀጥዓን እንዴት ነው እንደሚቀርቡ፣ በዕለተ ምጽአት ሀጥዓን በእንባ ጻድቃን በደስታ እንዴት እንደሚቀበሉት ዓለምም እንዴት ልጥፋ ልጥፋ እንደምትል ነፋሳት እንዴት ስራ እንደሚሰሩ ያስተባበረ የሚገርም ቅኔ ነው እና በዚህ መንገድ በጣም በርካታ አቅኖች አሏቸው የተሰጠኛቸው ከመጽሐፊቶቻቸው ማየት በተለይ ቅኔውን መርዳት የምንችል ሊቃውንት ከመጽሐፋቸው ቅኔዎቹን ማየት ይቻላል። ከዚያ በኋላ በደብረ ጽጌ አምስት ዓመት ካስተማሩ በኋላ ወደ ቅድስተ ቅዱሳን መኖረ ፓትርያርክ እንዲመጡ ተደርጎ በዚያው ማረፊያ ተሰጥቷቸው ፓትርያርኩ ፈቃድ በቅድስተ ቅዱሳን ማርያም ገዳም እያስተማሩ ሳሉ የመጽሐፍሃዊን መጽሐፍሃዊን ከግዕዝ ወደ አማርኛ እንዲተረጉሙ ከተረ እንዲተረጉሙ ከተመረጡ ሶስት ሊቃውንት ጋራ አራተኛ ሆነው ለአስር ዓመት ታላቁን መጽሐፋዊ ከግእዝ ወደ አማርኛ ተርጉመው ለመንግስት በማስረከብ ሽልማት ጭምር ተቀብለውበታል። መጽሐፉን በብሔራዊ ቤተ መዛግብት ይገኛል። በሚያምር ቁም ጽሑፍ በሁለት ቅጽ ተጽፎ መጨረሻው ላይ የተረጎሙት ሊቃውንት፣ እንዲሁም መላካሪ ይትባረክ መርሻ መርሸ ጊዜ መጋባ ስቴሪት ይትባረክ ይባሉ እንደነበረ ታሪክ ተመዝግቦ እናገኛለን። ከዚያ በኋላ ታዋቂነታቸው እየጨመረ እየጨመረ ሲመጣ ወደ አስተዳደሩ ስራ እንዲገቡ ተደርጓል። የሊቃውንት ጉባኤ አባል እንዲሆኑ፣ የትምህርት መምሪያ ኃላፊው ሆነው ለአስራ ስድስት ዓመታት እንዲሰሩ ተደርገዋል። በደብር አስተዳዳሪነትም በቀራኒው መድኃኔ ዓለም፣ በጽራርያም ቅዱስ ሩፋኤል ተወዳጅ በጣም ፈሪሃ እግዚአብሔር ያላቸው ትሁት ሊቅ ስለነበሩ ረጃጅም ዓመታት፣ ለምሳሌ በቀራኒ መድኃኔ ዓለም ወደ 19 ዓመታት ነው ያስተዳደሩት። በጽራርያም ቅዱስ ሩፋኤልም ወደ 16 ዓመት የሚደርስ ነው። ብስራተ ገብርኤል ለአንድ ዓመት ያህል አስተዳድረዋልና። በያስተዳደሩበት ቦታ እጅግ የሚወደዱ እጅግ የሚፈለጉ እና ተመስጋኝ ሊቅ ነበሩ። በተለይ በሊቃውንት ጉባኤና በትምህርት መምሪያ ትልልቅ ስራዎችን እነዚህ የ27ቱ መጻሕፍት አዲሳት ግዕዝና አማርኛ ትርጓሜዎችን የግብረ ማታንም ትርጓሜ በማቃናት በኩል ግጻዌው እንዲታተም በማድረግ በኩል ተሻሽሎ ብዙ ስራ የሰሩ ሊቅ ናቸው። በተለይ ይህ ሁሉ ሲያደርጉ ወንበር አልፈቱም። ከዛም በኋላ እንግዲህ ሸምግያለሁ የአስተዳደር ስራ ይበቃኛል ብለው አስተዳደሩን ሲያቆሙ ማስተማር አላቆሙ። ማስተማርን ያቆሙት ወደ መቃብር ሲወዱ ብቻ ነው እና ሊቁ ከረጅም ዓመታት በኋላ እንደገና በፈቃድ እግዚአብሔር በተለይም በመላከ እስከፍ ያለው መራሂ ሊቃውንት ሳልሳይ በተባለው ተመዝግቦ እንደምናገኘው በቤተሰቦቻቸው ያዘጋጁትም የታሪክ መጽሐፍ አለ። የታላቁ ሊቅና ካሪ ይትባረክ መርሻ የሕይወት ታሪክና ስራዎቻቸው የሚል መጽሐፍ በዚህ ላይ ተመዝግቦ እንደምናገኘው ረጅም ዓመት በንጽህና በድንግልና ከኖሩ በኋላ በቅዱስ ላሊበላ ደብር የሚኖሩ አንድ ትልቅ ባህታዊ ሕግ ግባ፣ ፍሬ አለህ ማለት አግባ፣ ሕግ ግባ ማለት በድሮ ዘመን አግባ፣ ትዳር ያዝ ማለት ነው እና ፍሬ አለህ ልጅ ትወልዳለህ ስላሏቸው ያንን ይዘው እንደገና በስራ ቤተክርስቲያን አግብተው ሁለት ወንዶች ሁለት ሴቶች ልጆችን ለማፍራት የበቁ ደገኛ ሽማግሌ ሊቅ ናቸው። ብዙ የስራ ባልደረቦቻቸው እጅግ በጣም በምስጋና የሚገልጿቸው ናቸው። ከዚህም የተነሳ በዕለተ ረፍታቸው ሐዘናቸውን የገለጹ ትልልቅ ሰዎች ምን ያህል ተወዳጅ ሊቅ እንደነበሩ በሚገባ ገልጸውታል። ለምሳሌ የሊቃውንት ጉባኤ እና የትምህርት መምሪያ ባልደረቦቻቸው እንዲህ ነው የገለጿቸው ከልብ የሚደነቁ ረጋ ያሉ ሽማግሌ እውነተኛ ኢትዮጵያዊ ታማኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር በዜማው፣ በቅኔው፣ በትርጓሜ መጻሕፍቱ የሞላላቸው ሊቅ የተማሩትን የማይረሱ ይህ ይጎላቸዋል የማይባሉ ባለሙያ፣ አዛኝ፣ መካሪ፣ የዋህ መንፈሳዊ አባት ነበሩ ብለው መስክረውላቸዋል። በዕለቱ ብፁዕ ወቅዱስ አቡነ ጳውሎስም መተኪያ የሚያገኝላቸው እኒህን የመሰሉ ሊቅ በማጣቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ሐዘን ወድቆባታል በማለት ሐዘናቸውን ገልጸዋልና እጅግ በጣም ተወዳጅ ሊቅ ነበሩ። መልአከ አርያም መርሻ እንግዲህ ረጅም ዘመን ካገለገሉ በኋላ በ1986 ዓ ምት ሐምሌ ነሐሴ 9 ቀን አርፈው ነሐሴ 20 ቀን 1986 ዓ ምት ረጅም ዘመን ባገለገሉበት እጅግ የሚወዷቸው ሊቃውንት ካህናት ባሉበት በፀሐሪያም ቅዱስ ሩፋኤል ጉለሌ ማለት ነው። አጽማቸው በክብር አርፏል። በጣም በርካታ ቅንያት ተደርገዋል። በዚያ ጊዜ በተለይም በሊቃውንት ጉባኤ አባልነት አብረው ሲሰሩ የነበሩት እጅግ የሚወዷቸው አለቃ አያሌው ታምሩ በዚያ ጊዜ እንዲህ የሚል ተቀኝተዋል፦ ገብረ ሚካኤል እጹብ እስመ እም ፍጥረቱ እንግዲህ መምራቸው አለቃ ጽሁፍ የጎንጁ ባለሙያ እጽሁፍ ስለሆኑ በዚው አያይዘው ነው። ገብረ ሚካኤል እጽሁፍ እስመእም ጽሁፍ ፍጥረቱ ሩፋኤልኒ እጽሁፍ በእንተዝንቱ ሩፋኤልኒ እጽሁፍ በእንተዝንቱ በፍፃሜ ዘመን እስመ አግብኦ ለግብረ ሚካኤል መቅበርቱ ከመይኩን ከመይኩንስተርስቱ አእላፍሂ ይብልዎ እንዛ መክሊቱ ዘደፈነ ወርቆ ሩፋኤል ውእቱ። ይሄ እንደው ከቅኔ ራቅ ለሚሉ ምናምን ለመግለጽ ያህል፣ ገብረ ሚካኤል እጹብ እስመ እጹብ ፍጥረቱ። ገብረ ሚካኤል እጹብ ነው ፍጥረቱ፣ ከእጹብ ነውና ማለት፣ ቅኔውን የተማረው ከአለቃ እጹብ፣ በቅኔ ከታወቁት ከአለቃ እጹብ ነውና እጹብ ነው። ሩፋኤልኒ እጹብ በኢንተዝንቱ ነው። ስለዚህ ሩፋኤልም ይደነቃል። ምክንያቱም በፍጻሜ ዘመን እስመ አግብኦ ለገብረ ሚካኤል መቅበርቱ ከመ ይኩን ውስተ ርስቱ። ሩፋኤል እንግዲህ ፀራሃርያን ቡለሌ ሄደው ስለተቀበሩ በፍጻሜ ዘመን ለሰናይ ለብእሲ ለመይከውን መቅበርቱ ውስተ ርስቱ የሰው መቀበሪያው በእርሱ ይሆን መልካም ነው ይላልና፣ ሩፋኤል በዘመኑ ፍጻሜ እንደገና መቃብሩን በእርሱ እንዲሆን አድርጓልና ሩፋኤልም ንጹ ነው ብለው አለቃያሬው ከዛ በኋላ መጨረሻ ላይ አይላፍይ ይብልዎ እንዘ አሐዱ መክሊቱ ዘደፈነ ወርቆ ሩፋኤል ውእቱ። ብዙዎቹም እንዲህ ይሉታል ሩፋኤልን እንዲህ ይሉታል። መክሪቱ አንዲት ስትሆን ወርቁን የቀበረ ሩፋኤል ነው ይሉታል። እንግዲህ በወንጌል ማቴዎስ ምራፍ 25 ከቁጥር 14 ጀምሮ ያለውን ባለአምስት ባለሁለትና አንድ መክሊት ስንመለከት ባለአምስቱና ባለ ሁለቱ ሲያተርፉ ባለአንዱ ግን ዘደፈነ ወርቆ ወርቁን ቀብሮ ተገኝቷል። እና ሩፋኤልም እንዘ አሐዱ መክሊቱ ሊቁ በጣም ልዩ የሆነ አንድ ወርቅ ነበረው። ማነው እሱ? መልአከ አርያም ይትባረክ መርሻ ሩፋኤል እሱን ቀበረ። ዘደፈነ ወርቆ ሩፋኤል ቁጥ፣ ስለዚህ ሊቁ አለቃ መልአከ አርያም ይትባረክ መርሻ ወርቁ የተቀበሩት ሩፋኤል ነው ማለት ነው እያለ ቅኔ አገላለጽ ከዚያ በኋላ አሰረ ነጋሲውም ላይ ገብረ ሚካኤል ስሞን አምሳሊሁ ለመልከጼዴቅ በሀብቱ እስመ ቀሬናዊ ካህን ወበቀራኔዎ ሲመቱ ዘኒ ይትባረክ ለባህቲቱ ወዝኒ ይትባረክ ለባህቲቱ እስመ እንዝአኮ ሰሎሞን በህይወቱ ሰማንያ እቁባ ተልወቱ ብለዋል። ይህኛው ደግሞ ምን ማለት ነው? ገብረ ሚካኤል በህይወቱ መልከጼዴቅን ይመስለዋል ስሞን ገብረ ሚካኤል ምክንያቱም እስመቀሬናዊ ካህን ወበቀራኒዎ ሲመቱ ሀገሩ ቀሬናዊ ነው። ወዲህም ደግሞ ሽመቱ በቀራኒዎ ነውና ማለት እንግዲህ፣ ስሞን ከሐዋርያት አንዱ ስሞን ቀሬናዊ ነው፣ በዚያው በቀራኔዎ አካባቢ የነበረ ነው። ሊቁ መልአከ አርያም ይትባረክ መርሻ ደግሞ ቀራኔዎ ነው፣ ረጅም ዘመን አስራ ዘጠኝ ዓመት ያገለግሉትና እስመቀሬናዊ ካህን ወበቀራኔዎ ሲመቱ አሉ። ከዚህ በኋላ ሌላ ምስጢር ያመጣሉ ወዘኒ ይትባረክ ለባህቲቱ ይትባረክ እ ወዘኒ ይትባረክ ወዝኒ ይትባረክ ለባህቲቱ ለብቻው የሚመሰገነውም ወይም ይህ ይትባረክ ማለት ነው። ይህ ይትባረክ ወዘኒ ይትባረክ ለባህቲቱ። እንግዲህ ሲላላ ይትባረክ ይሆናል። ሲጠብቅ ደግሞ ይትባረክ ብቻውን የሚመሰገነውም ማለት ነው። ብቻውን የሚመሰገነውም ሲላላ ግን ያው የተባረክ ስማቸውን ይዟል። ስመንዛ እኮ ሰሎሞን በሕይወቱ ሰማንያ ዕቁባት ልወጡ በሕይወቱ ሰሎሞን ሳይሆን ሰሎሞን ያልሆነ ሲሆን ሰሎሞን ሳይሆን ሳለ ነገር ግን ሰማንያ ዕቁባቶች አሉት ማለት ሰማንያ መጽሔትን ያውቃል ማለት ነው። እና ሊቃውንት ሁሉ እንዲያርገው ሐዘናቸውን የገለጹላቸው ለሐምሳ ሦስት ዓመታት አስተዳደርነትን ኃላፊነትንም ከማስተማር ጋር የጠበቁ ታላቁ ሊቅ መልአከ አርያም ይትባረክ መርሻ ናቸው። እና ረዴታቸው በረከታቸው ይደርብን። ኢትዮጵያ ማለት እንዲህ ያሉ ሊቃውንትን ያሳለፈች ሀገር ናት። ስለዚህ ዛሬም በጉባኤ ያሉ ደቀ መዛሙርት በማስተማር የምንገኝ መምህራን እነዚህ መምህራን አብነት እያደረግ አርአያ እያደረግ ከችኮላ ከስም ፍለጋ ከወረቀት ፍለጋ ወጥተን በሙያ ላይ ጠንክረን ቤተክርስቲያናችንን ረጅም አመት በንቃት፣ በትጋት፣ በስነስርዓት ለማስተማር እንድንተጋ እግረ መንገዱን ዜረ አምላካችን ሀይሉን ያድለን ማለት እፈልጋለሁ እንግዲህ የዚህ ሊቅ ታሪክ ማንበብ የሚፈልግ ሰው ቅድም ያልኩት ቤተሰቦቻቸው ያዘጋጁት የህይወት ታሪክና ስራዎቻቸው የሚለው መጽሐፍ ደቀ መዛሙቻቸው ያዘጋጁት የግእዝ አገባብና የቅኔ መንገዶች የሚለው ወዲህም ደግሞ የሊቃውንቱን ታሪክ በመሰብሰብ የሚታወቁት መላከ ምክር ቀሲስ ከፍ ያለው መራሂ ዝክረ ሊቃውንት ሳልሳይ በሚለው መጽሐፋቸው ዘግበውታልና ይህንን ታሪክ እያነበባችሁ ሊቃውንት አባቶቻችሁን እንድታውቁ ለማለት እወዳለሁ። የሊቃውንቱን በረከት በእኛ ላይ ያሳደብን እግዚአብሔር ይስጥልኝ።